ጤና ይስጥልኝ፣ የእግዚአብሔር ቤተሰቦች እንደምን ሰነበታችሁ? አሁን የማቀርብላችሁ ስለ ቅድስት አንስጣንስያ ታሪክ ነው። ቅድስት አንስጣንስያ በቁስጥንጥንያ ቤተ መንግስት ከታላላቆች ውስጥ የአንዱ ልጅ ስትሆን በውበቷ እጅግ ያማረች ናት። ቅዱስ ምስጥንያኖስ ሊያገባ በፈለገ ጊዜ ፈጽሞ እንቢ አለችው። የእርሱም ሚስት ነበረው ቅዱስ የእርሱም ሚስት ነበረው። ንጉሶ አላስቀምጣት አላስቆምብል ለሚስቱ ነገረቻት። ከንጉሱም ሸሽታ በመርከብ ተሳፍራ በስውር ወደ እስክንድሪያ በስውር ወደ እስክንድሪያ ሀገር ሄደች። ንግስቲቱም ይህንን ስትሰማ ለቅድስት አስታንሲያ ገዳም አሰርታላት አሰረታላት ስሯን በዚያ አደረገች። ንጉሱም ግብጽ እንደምትኖር ባወቀ ጊዜ ግብጽ እሷን እንዲያመጡለት መልእክተኞችን መልእክተኞችን ላከ። ቅድስት አስታንሲያ መልእክተኞችን እንደላከ ባወቀሽ ጊዜ ለመልእክተኞችን እንደላከ ባወቀሽ ጊዜ የወንድ ልብስ ለብሳ ከመስፍኖቹ አንዱ ከመስፍኖቹ አንዱ መስላ ወደ ገዳመ አስቂት በመሄድ ለአበምኔቱ ለአባ ዳንኤል ሚስጥሯን ሁሉ ነገረቻቸው። አባ ዳንኤልም ለብቻዋ በዋሻ ውስጥ አኖሯት። ቅድስት አስጣንስያ ሴት መሆኗል ከአባ ዳንኤል በቀር ሌላ ሰው ማንም አያውቅም ነበረ። አባ ዳንኤልም ውሃ እየቀዳላት ደጅ በራፏ ላይ የሚያስቀምጥላት አንድ ደግ አረጋዊ ሽማግሌ አዘዙላት። እሱም ሽማግሌውም ስለ እርሷ ምንም አያውቅም ነበረ ስለ እርሷ ምንም አያውቅም ነበረ። ቅድስት አንስጣስያ በጾም በጸሎት በስግደት እየተጋች በስግበጾም በጸሎት በስግደት እየተጋች ለ28 ዓመታት በዋሻ ውስጥ ቆይታለች። ሀሳቧን እየጻፈች ደጅ ላይ ታኖረው ነበረም። ደጅ ላይ ታኖረው ቅድስት አንስጣስያ እሺ፣ ውሃ የሚቀዳላት ሽማግሌ ሆነ ሌላ ሰው ስለ እርሷ ምንም አያውቅም ነበረ። ሽማግሌውም ውሃ የሚቀዳላት ሽማግሌ ባረፉ ጊዜ ሌላ ሌላ ውሃ እየቀዳ ደጅ ላይ የሚያኖርላት ሽማግሌ አዘዙላት። እሳቸው ሽማግሌውም ውሃ እየቀዳ ደጅ ላይ እያኖረላት ሀሳቧን እየጻፈች ደጅ ላይ ታኖረው ነበረ። ከለታት አንድ ቀን ግን የተለየ መልእክት የተለየ መልእክት ጽፋ ደጅ ላይ አኖረችው። መልእክቱ አባ ወደ ዋሻው መርተው ወርተው እንዲጎበኙ ነበር ነበር እየጻፈችው ከዛም አባ ዳንኤልም ወደ ዋሻው ሲገቡ ማረፊያ ጊዜ ደርሷል፣ ማረፊያ ጊዜ ደርሷልና በለበስኩት ልብስ ብቻ በለበሰችው ልብስ ብቻ አንድ ገንዘብ ለመነቻቸው። አባ ዳንኤልም እሺ ብለው ጸሎቷን እንደጨረሰች፣ ጥር 26 ቀን በሰላም አረፈች። ጥር 26 ቀን በሰላም አረፈች። አባ ዳንኤል ሰንዘው ከቀበሯት በኋላ ይላላካት ለነበረው ሽማግሌ እና ለመነኮሳቱ በሙሉ የሷ ሚስጥር ሚስጥሯን ሁሉ ነገሮቻቸው የቅድስት አንስጣስያ በረከቷና ረድኤቷ ይደርብን ለዘላለም መድኃኒት ለሀገር ወሉደህነ በሰራ ዘተሃጽሞ ወሉደህነ በሰራ ጤና ይስጥልኝ እንደምሰነበታችሁ ውድ የመድኃኒት ሚዲያ ተከታታዮች ዛሬ ይዤላችሁ የመጣሁት ነሐሴ አስር ቀን የሚውለው ማህበረ በኩር ነው እንግዲህ ማህበር ማለት በግዕዝ ቋንቋ የአንድነት ጉባኤ፣ ሸንጎ፣ ብዙ ሰው፣ ቤተክርስቲያን፣ ወገን፣ ነገድ፣ ቤተሰብ፣ ጭፍራ፣ ሰራዊት ማለት ነው። ስለዚህ ሕዝብ በአንድነት ሲተሳሰር ሕዝብ በአንድነት ሲተሳሰር ማህበር ይባላል። ብዙ ጊዜ የእስራኤል ሕዝብ በአንድ ላይ ማህበር ተብሎ ይጠራል። ዜለዋውያን ምዕራፍ 4 ከቁጥር 13። በሐዲስ ኪዳንም ቤተክርስቲያን በሚል ቃል ተተርጉሟል። ይህም የሚጠቁመው በየቦታው የሚገኙ ቅዱሳንን ነው። ኤፌሶን ምዕራፍ 5 ከቁጥር 23 ላይ ማህበረ በኩር የሚባለውም በኩር ኢየሱስ ክርስቶስ ነው። እናም በኩር የትንሳኤው የሙታን በኩር ፈጥሮ በምግዛቱም ሁሉ ኩር ነውና፣ ማህበር የሚለው ቃል ደግሞ በሰማይና በምድር ያሉ ቅዱሳን መጠሪያ ስም ሆኖ የሚያገለግል ነው። ራዕይ ዮሐንስ ላይ ምዕራፍ 12 ከቁጥር 23 ላይ የቅዱሳን ማህበር ለስላሴ ምስጋና እያቀረቡ እንደሚኖሩ ይናገራል። ይህም መታሰቢያው ነሐሴ 10 ቀን ይውላል። እኛም ከዚች ከክርስቶስ ማህበር አይለየን። ከቤተ ክርስቲያን ማህበር ሁሌ እየተገኘ ጸሎት እንድናደርግ፣ ለሀገራችንም ሰላምና ፍቅር እንድንማኝ የእግዚአብሔር መልካም ፈቃዱ ይሁን።